ፊልሙ የሚጀምረው ቤዝ ሴት ልጇን ሎውረንን ለቲቪ ትዕይንት የትወናው ውድድር ለማድረስ ስትጣደፍ እያሳየ ሲሆን ትንሿ ላውረን ተሯ እስኪደርስ በትዕግስት እየጠበቀች ጭንቅላቷን ለማረጋጋት በተጻፈው ጽሑፍና በቢሮ ዙሪያ ባለው እይታ መካከል አይኗን እያዘዋወረች። በመጨረሻም ላውረን የመጨረሻ ተሯ ስለሆነ ቤት በፍጥነት ወደ ቀረጻ ሰራተኞች አስገብታት እሷም ወደ ክፍሉ ስትሄድ ተዋናይ የመሆን ምኞት ያላት ላውረን ድጋፍ ለማግኘት ወደ እናቷ ብትመለከትም ነገር ግን ሴትዮዋ እሷን እንኳን አታያትም። በዚህ ቢደብራትም ሎረን ግን ትወናውን ታከናውናለች። ከዓመታት በኋላ እንባዋ የመጣው ላውረን አሰቃቂውን ዜና እያየች ሲሆን ሆሊድ የላውረንን ጨምሮ የዝነኞችን የግል ፎቶዎችና መረጃዎችን የያዘ የሳይበር ጠለፋ እንደተከሰተ ሲዘገብም ተረብሻለች። የእሷ የማይሆኑ ፎቶዎች ሶሻል ሚዲያ ላይም ተለቀው ነበር። ከእነዚህ ውስጥ በጣም አስደንጋጭ የሆነው እርጉዝ መሆኗን የሚያሳየው ምርመራዋ ሲሆን ከዚህ ወሬ ለመራቅ ረዳቷ ግሬስም ቅሌቱ እስኪረሳ ድረስ ላውረን ልትደበቅ የምትችልበትን ሩቅ ቤት ትፈልጋለች። ረዳቷ በዚያ ወቅት ከዝነኛዋ ጋር ለመቆየት ብትጠይቃትም ተዋናዊያ ግን ለብቻዋ ጊዜ እንደሚያስፈልጋት ወስና፣ ከመሄዷ በፊት ረዳቷን አመስግናትም ግን ሰዎች መደበቂያ ሚስጥሯንም እንዳያገኙም ስጋቷን ትገልጻለች። ወደ ቤቱ ከውሻዋ ጆርጂ ጋርም ስትነዳ ላውረን ወኪሏን አንድሪያን አውርታት እሷም የጠለፋውን ክስተት እየመረመሩ መሆኑን ታረጋግጥላትና ሆኖም ወኪሏ ስራዋ ላይ ስጋት ስላለው አዎንታዊውን የእርግዝና ምርመራ አንስታ ዝምታዋን በመገንዘብ አንድሪያ የግሬስ ምርመራ እንዲመስል ማድረግ እንደሚችሉ ብጠቁምም ለውረን ግን ቢብላ ሁኔታዋን ሳተረጋግጥላትም የስልክ ትሪውን ታቋርጥ እናያታለን። ተዋናይቷ ተራሮች ላይ ደርሳ ውሻን ለመልቀቅም መንገድ ላይ ትንሽ ቆይታ እያደረገች፣ በዚህ ጊዜ እናቷ ደውላላት የቅርብ ጊዜ ችግሯ ለእሷ ምን ያህል አሳፋሪ እንደሆነ በመናገር ስትጮባት ተዋናይቷ ይህንን በትዝብ ታይታ የራሷን ልጅ እንድትሰራ በመግፋት እሷ በቅንጦታና ኗር ስለመደሰቷ ሞቅሳት ርዕሱን በመተው ቤዝ የልጁ አባት ማን እንደሆነ ስትጠይቃትም ሎረን ደግሞ በንዲት ተናግራ እናቷ ክስተቱ ሲፈጸም እዚያ እንደነበረችም ታስታውሳታለች። ሴትዮዋ ብዙም ሳይቆይ ቤቱ ደርሳ ቦታውን ስታደንቅ ያየናት ሲሆን ላውረንስ አታውቀው ቦታው በኪራይ ቤቱ ጠባቂ ማርከስ በድብቅ በተጫኑ በርካታ ካሜራዎች ተሞልቶም ነበር። ሰውየው እንግዳውን በስልኩ እየተመለከተ ወዲያውኑ አሁን በቴሌቪዥን እያያት ያለችው ተዋናይት መሆኗንም ይገነዘባል። ማታ ላይ ተዋናይቷ ስለሷ የወጡትን የዜና ዘገባዎች ከመመልከት በቀር ሳትችል ቀርታ ይህም የበለጠ ጭንቀት ውስጥም ጥሏት ቶም ዘ ጆንሰንስ የተባለ ታዋቂ የቲቪ አስቂኝ ትሪ ስትቀርጽ የነበረውን አንድ ቀንም አስታውሷት። በዚያም በስክሪኑ ላይ ያለ የወንድ ጓደኛዋ ጥሏት የሚሄድበትን ትዕይንት ታይቶ በስክሪኑ ላይ ያለው አባቷ ጴጥሮስ ታዳሚው ፊት ሲያጽናናትም ያሳያል። ግን የተደበቁት በሮች ጀርባ ላውረንና ጴጥሮስን በስውር ግንኙነት ውስጥ ነበሩ። በአሁን ጊዜ ማርከስ ካጎቱ ዳረንና ከጓደኛው መርግ ጋር ሲሆን እነሱም ገንዘብ ስለቸገራቸው ተበሳጅተውም አይተን። ዳረን ከተከራዩ የተወሰነ ገንዘብ ማግኘት ይችሉ እንደሆን ቢያስብም ነገር ግን ማርከስ ቦታው አዲስ ተከራይ እንዳልመጣ ዋሽቶ በመጠራጠር ዳረን የእሱ ቤት እየኖረ መሆኑን ለዘመዱ በማስታወስ ምንም መደበቅ እንደሌለበት ነግሮት በተጨማሪም ካሜራዎቹን ደንበኞችን ለመሰለል ስለጫነ ለቤቱ ባለቤት እንደሚያጋልጠው አስፈራርቶትም አይተን። ያም ሆኖ ማርከስ ቤቱ ባዶ እንደሆነም ይገልጻል። ሌሊት ላይ ለወረም ጴጥሮስ ይደውልላት ከእንቅልፏ ነግታ የት እንዳለች እንድትነግረው ቢጠይቃትም ነገር ግን ተዋናይቷ እሱን ለማየትም ፈቃደኛ አይደለችም። ከእንግዲህ አንተ አትቆጣጠረኝም ስትል ተናግራ እሷን ለማባበል ጴጥሮስ ለዙ ያለውን ፍቅር ይገልጽና ሥራቸውን አደጋ ላይ ሳይጥሉ አብረው እንዲሆኑ ሁሉንም ነገር እንደሚያደርግም ቃል ገብቶላት ከዚያም የእርሷ ሁኔታ እንዲወገድ እንደሚያዘጋጅና ለዛም እንደሚከፍል ቢናገርም አሁን ፈቃደኛ ሳትሆን ስትቀር ተዋናይቷን እንደተጠቃ ሰው በማስመሰሏን መውቀስ ጀምሮ ያውም እሷን ለማዋረድ ይሰድባት ቢጀምርም ሆኖም ላውረን ለመዝጋት ስትወስን ጴጥሮስም የስልኩን ጥሪ ከማቃረጧ በፊት እንድትሰማው ይለምናታል። የተበሳጨው ተዋናይ ላውረንን ዝነኛ እንዳደረጋትና አሁን ደግሞ ለመላው ህይወቱ ስጋት እንደሆነች ክሮፍት ለተባለ ሰው በመጮን እንዴቱን ሲገልጽ ክሮፍትም ለመክፈል አቅም እስካለው ድረስ ይህንን ሁኔታ ሊያስተካክልለት እንደሚችል አረጋግጦለት፣ ቀደም ሲል የነበሩ የዝነኛ ሰዎች ጉዳዮች በድንገተኛ ሞት እንዴት እንደተጠናቀቁ በመጠቆም እሱ የሚጠቀማቸው ዘዴዎችም ላውረን በአደጋ እንደሞተች እንደሚያሳዩ ለጴጥሮስ ሲነግረውም እናያለን። ከጥቂት ሰዓታት በኋላ ጆርጂ ግድግዳ ላይ አይጦችን አግኝታ በዚህም ሎረንን ቀስቅሳት ወደ መኝታ ከመመለሷ በፊት ስትታጠብ ማርከስን በድርጊቷ ነቅቶ አይቷት ተመልሳ ስተኛ ይመለከትና ሁለቱም ይተኛሉ። ዳረን ግን በእኩለ ሌሊት ነቅቶ የእህቱ ልጅን በሶፋው ላይም ተኝቶም አግኝቶት የሰውየውን ስልክ ለመፈተሽ እድሉን ተጠቅሞ ተዋናይቷ በቤት ውስጥ እየቆየች መሆኑን አውቁም! በጸጥታ መርግ እንቀስቅሶት ሁለቱን ከዝነኛዋ ሴት ለመስረቅም ወደ ካቢኔው ፈጥነው እንደደረሱ ማርከስ ነግቶ ጓደኞቹና ስልኩ እንደጠፉም ተገንዝቦ፣ ስለዚህ ሰውየው የሚያደንቃትን ተዋናይት ለማዳንም በብስክሌቱም ሲሄድ እናየዋለን። ብዙም ሳይቆይ ሎረን ጆርጂ ስትጮ ነግታ ውሻውም ያልተፈለጉ እንግዶችን ስላሸተተ እየቀወጠው ተዋናይቷ ወራሪዎቹ የፊት በሩን ሲከፍቱ ስታይ ለመደበቅ ወደ መኝታ ክፍሉ ተመልሳ ጆርጂ ሌቦቹ ላይ ስትዘል ግን እነሱ ሲተኩሱ በመፍራት ሙሿ ወደ ጫካውን ምሮጣ ወራሪዎቹም ወደ ውስጥ ይገባሉ። ወደ መኝታ ክፍሉም ተዋናይቷን ሲከተሏት እዚያም በድንጋጤ ራሷን ወደ ድንገተኛ ክፍልም ታስገባለች። እነሱ የፈለጉት በመኝታ ክፍል ውስጥ የተበታተኑት ንብረቶቿን ብቻ እንደሆነ ስለሚያውቁ እየታቁ አይተናቸውም። ዳረን አንዳንድ እቃዎችን መውሰድ ሲጀምር በአደንዛዥ ዕፅ ተጽዕኖ ስር ያለው መርግ ግን ተዋናይቷን ለማየት ፍላጎት አድሮበት ወደ ድንገተኛ ክፍሉ ለመግባት ሲሞክር ዳረን እሱን በማስቆም የመጡት ለመስረቅ እንጂ ሴትዮዋን ለመጉዳት እንዳልሆነ ቢያስታውሰውም መርግ ግን መዝናናት እንደሚፈልግ አጥብቆ በመናገር እንዲያውም ሽጉጡን ለባልደረባውን በማሳየት ያስፈራራዋል። ዳረንም ለወረም ፊታቸውን ስላላየች ሊዘርፏት እንደሚችሉ ወደ ክፍሏ ከገቡ ግን ልትለያቸውና ልታሳስራቸው ትችላለች፣ ሁለቱም ከዚህ በፊትም በወንጀል ስለታሰሩ ይህ ለእነሱ የከፋ ይሆናል ቢልም ያም ሆኖ መርግ ተዋናይቷ እንዳትናገር ለማስፈራራት እንደሚችሉ አጥብቆ እየተናገረ በዚያ ጊዜ ማርከስ ደርሶ ሁለቱን ሲጋፈጣቸው ይህም መርግ በአጋጣሚ ቃታውን በመሳብ ጥይት ወደ ግድግዳው እንዲተኩስም አድርጎት ዳረን ሽጉጡን ከመርግ እጅ ነጥቆ ለጊዜው አረጋግቶትም ከዚያ መርግ ተጠያቂነቱን ወደ ዳረ ማዞርም ጀምሮ እንዲሄዱ ስትል ላውረል ሌቦቹን በማናገር ንብረቶቿን እንዲወስዱን በመፍቀድ እሷን ከለቀቋት፣ ለማንም እንደማትናገር ቃል ብትገባም፣ ይህ ሆኖ ሳለ መርግ በሩን እንደገና ለመስመርም ሲሞክር ጓደኞቹ ግን እየጎተቱት፣ በዚህ ግብግብ ማርከስ በአጋጣሚ በጥይት ይመታና ማርከስ አጎቱ እንዲረዳው ቢለምነውም ነገር ግን ጨካኞቹ ዳረን እና መርግ ወደ ሆስፒታል ከወሰዱት ሁለቱም ስለሚታሰሩ ስለዚህ ህይወቱን ለማጥፋትም ይወስናሉ። በከባድ ልብም መርግ ማርከስን ጭንቅላቱ ላይ በጥይት መቶት ደሙም በላውረን አልጋ ላይም ሲፈስም ይታያል። በሀዘን ውስጥ ዳረን ተጠያቂነቱን ወደ ላውረን በማዞር በፍርሃት ላይ ያለችውን ተዋናይት በሩን ሲደበድብ፣ እሷም በድንጋጤ ተሞልታ መርግ በመጨረሻ ሴትዮዋን ለመልቀቅ ቢወስንም ነገር ግን ማርከስ መገኘቱ ከቦታው ጋር ስለሚያገናኛቸውም አካሉ ማጽዳትና ማስወገድ አለባቸው ብሎ አማራጭ ስላልነበራቸውም ሁለቱም ይሄዳሉ። የፊት በሩ ሲዘጋ ስትሰማ ለወረን ለመውጣት ስትሞክር የዳረን ንዴት መያዣውን እንደሰበረው ያወቀች ሲሆን ይህ እሷን እዚያው እንዲቆለፍባትም አድርጓት መያዣው በነበረበት ቀዳዳ በኩል ስትመለከት የማርከስን አስክሬንም በአልጋዋ ላይ አይታ በፍርሃት በሩን ለመስበርና ለእርዳታ ለመጮ ብትሞክርም ግን አልተሳካላትም። አዋስ ሲሆን ላውረን ተነስታ አሁን እዛው ሆና የማምለጫ እድል ሳይኖራት እያለቀሰች ያልተወለደችውን ልጇንም ይቅርታ ስትጠይቅም አይተናት። በዚያን ጊዜ ከድንገተኛ ክፍል ውስጥ ካለው ቦይለር ጋር የተገናኙትን ቧንቧዎች ሰምታ በክፍል ውስጥ ሌላ መክፈቻ ሊኖር እንደሚገባ በማሰብ ሎረል ለመውጣት መንገድ መፈለግም ጀምራ የግድግዳ ወረቀቱን ትቀድና ግድግዳዎቹን ለመስበር ብትሞክርም ነገር ግን በውሃ እጦትና በረሃብ ምክንያት በፍጥነትም ትደክማለች። ከዚያም አይጦች ሰምታ ለመንቀሳቀስ መንገድ ሊኖራቸው እንደሚገባ በማሰብ ግድግዳዎቹን እንደገና ለመስበር ብትሞክርም ይህም ከንቱ ከራ ነበር። ብዙም ሳይቆይ ሎረን አንድ ሰው ሲመጣ ብትሰማም ግን ማርከስን ለመውሰድ የተመለሱት ዳረንና መርግ እንደሆኑ አውቃ፣ ካስወጧት ወንጀላቸውን እንዲሸፍኑ እንደምትረዳቸው እንዲያውም ገንዘብ እንደምትከፍላቸው ብትናገርም እነሱ አልስማማ ሲሉም ሎረን ሌላ ታሪክ በመፍጠር ማርከስ ሲከታተላት እንደነበር ሊያጠቃት እንደሞከረ ግን ከተደበቀችው በኋላ እራሱን ለማጥፋት እንደወሰነ እንድትመሰክርም ጠይቃቸው። ዳረን ይህን ሀሳብ ቢያስብበትም ግን መርግ ሴትዮዋን ስለሚጠራጠር በሩ ላይ መተኮስ ጀምሮ፣ ነገር ግን ጥይቶቹ በመመለስ የዳረንን እጅ መተውት፣ መርግንም በአጋጣሚ አንድ ጥይት ተመልሶ ጭንቅላቱን ብሎትም ይሞታል። የቀረው ሌባ በሆነው ነገር ሲደናገጥ ላውረን እርጉዝ መሆኗን አጽንኦት ሰጥታ ደግማ በመጨረሻ ግን ዳርን በዚያ ምሽት ለመሄድ ወስኖ ሰውየው ወደ ሆስፒታል ሄደ ሲሆን ላውረን ደግሞ መሬት ላይም ተኝታ ምንያታለን። በህልሟ ትርኢት ላይ አዲስ ተዋና የሆነው ዲለን በስክሪኑ ላይ የወንድ ጓደኛዋ ሆኖ ሲተውን እያየች ዲለንም በእውነተኛ ህይወት በመካከላቸው የሆነ ነገር ሊፈጠር እንደሚችል ሲጠቁም በዚህም ተዋናይቷ እየሳቀች ውይይታቸው ጴጥሮስ ላውረንን ለብቻዋ ለማነጋገር ሲጠይቅ የተቋረጠ ሲሆን ይህ ሰውየው ወጣቷን ተዋናይት ያጠመደበት ወቅትም ነበር። በአሁኑ ጊዜ ሴትዮዋ በመሬት ላይ በሚንቀሳቀሱ አይጦች ነክታ እነሱ ከአንድ ቦታ መግባት እንዳለባቸው በማሰብ እንዲታያትም አምፖሉን ለማብራት ስትሞክር፣ ነገር ግን የመብራት ማብሪያው ስለተነቀለና ሽቦዎቹ ስለተጋለጡም በኤሌክትሪክ ተጎድታ በህመም ተንበርክካም እያለ የተሰበረ የብረት ቧንቧ በማግኘት እሱን ተጠቅማማ እንዳይጥም ትገድላለች ይህ በእንዲህ እንዳለ ዳረን ሃኪሞች ለፖሊስ ባሳወቁበት ሆስፒታል ውስጥ ገብቶ ሐኪሙም እሱ ስለተያዘች ነፍሰ ጡር ሴት እያወራ እንደነበርም ይጠቅሳል። ግን ዳረን ከቀዶ ጥገናው በኋላ እስካሁን ስላልነቃም ሊጠይቁትም አይችሉም። በኋላ ላይ ላውረን ከቧንቧዎቹ አንዱ እየፈሰሰ መሆኑን አይታ ጥቂት የውሃ ጠብታዎችን ለመጠጣት አትችላም አይተን ከዚያም ለመትረፍ ቆርጣ ግድግዳዎቹን ለመስበር ቧንቧውንም ተጠቅማ ጠዋት ላይ ሙሽዋ ጆርጂ መንገደኛ በሆነችው ሎሬታ ተገኝታም፣ ቧንቧውን ግድግዳው ላይ ለሰዓታት ከደበደበች በኋላ ሎረን ያይጥ ጎጆ ወደሚገኝበት ቀዳዳ ለመድረስ ችላ ከጎጆ ትንሽ መዶሻ አግኝታ ግን ልትደሰትበት ከመቻሏ በፊት የሚፈሰው ቧንቧ ፈነዳና በውሃም ያጥለቀልቃታል። በሌላ በኩል ሎሬታ ጆርጂን ወደ እንስሳት ሐኪም ወስዳት በውሻዋ ቺፕ ላይ የተመዘገበውን ቁጥር ለመደወል ቢሞክሩም ባለቤቱ ግን ስልኩንም አያነሳም። ስለዚህ ሎሬታ ጆርጂን ፎቶ አንስታ በማህበራዊ ሚዲያ ላይ ለመለጠፍ ተወስናለች። ባለቤቷ ግን አሁንም በድንገተኛ ክፍል ውስጥ ታስራ ክፍሉን በውሃ የተሞላ ነው። ነገሮችን ደግሞ የበለጠ የሚያባብሰው እየሰበረች ያለችው ግድግዳን ለመስበር በማትችለው በጡብ የተሰራ ገጽ እንዳለው ማውቃም አማራጭ ስላልነበራት ሌላ የግድግዳውን ክፍልም ስትሞክር እናያታለን። ይህ በእንዲህ እንዳለ ፖሊስ የዳረንን ቤት በመጎብኘት አከራዩንም ይጠይቃሉ። የዳረን የእህት ልጅ የሰዎችን ቤት በማከራየት እንደሚሰራ ቢማሩም ነገር ግን ፖሊስ በመኝታ ክፍል ውስጥ ባገኙት በደም የተሸፈነ ሸሚዝ ላይም ያተኩራሉ። ለወረን ለማምለጥ ትግሏን ስትቀጥል ሎሬታ ስለ ጆርጂ በለጠፈችው ጽሑፍ ላይ በርካታ ምላሾች ደርሷት ይህም የተዋናይቷ ውሻ መሆኗን እንድታገኝም አድርጓት። ከዚያም ከክሮፍት ጥሪ ይደርሳትና እሱም ጆርጂን የት እንዳገኘች ቢጠይቃትም ሴትዮዋ መረጃውን ለመስጠት የተጠራጠረች ሲሆን ሰውየው ስልኳን ለመከታተል ብቻ ጥሪው እንደተጠቀምም አታውቅም ይህ ደግሞ ላውረን የት ልትሆን እንደምትችልም ፍንጭ ሰጥቶት፣ ይህ በእንዲህ እንዳለ ዳርም በመጨረሻ በሆስፒታል ውስጥ ነግቶ ፖሊስም ሊጠይቀው ችሎ ስለ መርግና ማርከስ ሲያነሱ ሰውየው ግን መረጃ እንደሌለው በመናገር እንዴት በጥይት እንደተመታ ሲጠየቅም በአጋጣሚ ራሱ መምታቱን ቢጠቁምም በደም የተሞላውን ሸሚዝ በቤት ውስጥ እንዳገኙ በመጥቀስ ፖሊስ እየዋሸ መሆኑን ያውቃልና፣ ይህንን ሲሰማ ዳረን ጠበቃ ለመያዝም ይወስናል። ሌላ የጡብ ግድግዳ ጋር ከደረሰች በኋላ ለውረን እቅዷን ቀይራ ትንሿን መዶሻ ተጠቅማ የበሩ ማጠፊያዎችንም ስትፈታ ማይተን በሌላ ቦታ ክሮፍት ጆርጂ ማግኘት እንዲችል ሎሬታ አቅራቢያ የሚገኘውን ብቸኛ የእንስሳት ሕክምና ክሊኒክ ጎብኝቶም የውሻ ባለቤት ተወካይ እንደሆነም ተናግሮ ስለዚህ ደንበኛው ልትጎዳ ስለምትችል ጆርጂ የት እንደተገኘች የእንስሳት ሐኪሙን ዶክተር መርፊን ቢጠይቅም ሐኪሙ ምንም አያውቅም። ስለዚህ ክሮፍት ቁጥሩን ሰጥቶት ሎሬታ ከጎበኘችውም እንዲደውልለት ይጠይቀዋል። ሎረንም የመጀመሪያውን ማጠፊያ ስታስወግድ በድንገተኛ ክፍል ውስጥ ያለው ውሃ እስከ ወገቧ ድረስ ደርሶ ታይቶ በቀጣዩ ላይ መስራት ጀምራም። ጥር መርፊ ግን ስለ ጆርጅ የሚጠይቁ ሰዎች ስለበዙ በመደናገጡ ለሎሬታ ደውሎ በዚህ ምክንያት ሎሬታ ውሻውን ለመውሰድም ከስራዋ ቀድማም ትወጣለች። በሆስፒታሉ ውስጥ ዳረን ሐኪሙ ማሰሪያውን እንዲፈታለት በማታለል አንድ የተደናገጠ ባል ነፍሰ ጡር ሚስቱን ይዞ ሲደርስ ጥንዶቹ ሳያዩትም ዳረን የመኪና ቁልፎቻቸውንም ሰርቆም ይሄዳል። ሎሬታ ብዙም ሳይቆዩ ውሻውን ወስዳ ክሮፍት ሊከተላት የመኪና ማቆሚያ ቦታ ላይ እየጠበቀ መሆኑን አይተን በቤቱ ውስጥ ሎረን ሁለተኛውን ማጠፊያ ያስወገደች ሲሆን ስለዚህ በውሃ ውስጥ ባለው የመጨረሻው ላይ መስራት ጀምራ። ሎሬታ ወደ ቤት ለመሄድ ተራራውን ስትነዳ ጆርጂ ወደ ቤቱ በሚወስደው መንገድ ላይ ሲደርሱ መጮ ጀምሮም ውሻው ፎታ እንደሚያስፈልገው በማሰብ ሴትዮዋ መኪናውን ብታቆምም ነገር ግን ጆርጂ ዘሎ ወጥቶም ይሮጣል። ይህ በእንዲህ እንዳለ ዳረን ላውረንን ለመፈለግ ቤቱ የደረሰ ቢሆንም ጆርጂና ሎሬታ ሲቀርቡ ሰምቶ፣ ሴትየዋም ጆርጂ ወደ ቤቷ እንደተመለሰች በማሰበሩ መደብደብ ጀምራም፣ ላውረንም ጆርጂ ውጪ ሲጮ ብሰማም፣ ነገር ግን ውሃው እየጨመረ በመምጣቱ በቅርቡ የተሰበሩትን ሽቦዎች እንደሚደርስም ተገንዝባ፣ ይህ ከተከሰተም በኤሌክትሪክ ተይዛ ስለምትሞት ስለዚህ ሎረንን መጣደፍ ትጀምራለች። ማንም በሩን ሳይመለስ ሎሪታ መስኮቶቹን ለማየትም ቤቱን እየዞረች ይህ ደግሞ የመርግና የማርከስ አስክሬኖችን እንድታገኝ ቢያደርጋትም፣ ዳረን ከኋላዋ ይዟት ወደ ጫካው ሲወትታት፣ ነገር ግን ክሮፍት ሽጉጡን ወደ እሱ በማንሳት የላውረንን ስፍራ እንዲገልጽ ሲጠይቀውም ቆሞ ዳረን ደንግጦ ሲንተባተብ፣ ትዕግስት የሌለው ክሮፍትም ገድሎ ሲጠለውም አይተን በዚህ ጊዜ ፖሊስ ማርከስ የት እንደተቀጠረም ፍንጭም ያገኛል። በቤቱ ውስጥ ክሮፍት ሎረንን ለመፈለግ ሎሬታን ይዞ ሰብሮ ገብቶም በመኝታ ክፍል ውስጥ ያለውን የወንጀል ቦታ አግኝቶም ከድንገተኛ ክፍሉ በር በሚሰማው የድብደባ ድምፅም ክሮፍት ሎረን እዚያ እንደታሰረች በመገንዘብ የሎረን ሁኔታ አሁን የበለጠ የተወሳሰበ በመሆኑ ተጨማሪ ገንዘብ ለመጠየቅ ለጴጥሮስ ሲደውል ተዋናዩም ተስማምቶ፣ ስለዚህ ክሮፍት ሎረን በቅርቡ እንደምሰጥም እያወቀም ይጠብቃታል ግራ የተጋባችው ሎሬታ ሴትዮዋን የሚያድናት ለምን እንደሆነ ስትጠይቀው ስለዚህ ሽጉጡን ወደ እሷ አንስቶ ነገር ግን ተዋናይቷ በመጨረሻም ነፃ ወጥታ በሩ ክሮፍት ላይ ይወድቅና ላውረንም መስረፍ ችላ። ሎሬታ ሴትዮዋን ፈትሻ ብታነሳትም ነገር ግን ቅጥር ነፍሰ ገዳዩ መተኮስ ሲጀምር ሎረን ቧንቧውን ይዛ ስትሮጥ አይተን። ሎሬታ ደግሞ ሰውየውን በአምፖል ለመምታት ብትሞክርም ይህ አይሰራምና ደና ጥፊ ተቀብላ። ይህ በእንዲህ እንዳለ ሎረን የፊቱ በር እንደተቆለፈ ማውቃ፣ ስለዚህ ወደ ላይ ወጥታን ብትደበቅም ክሮፍት ጥብ የእግር አሻራዎቿን በፍጥነት ሲከተል፣ ነገር ግን ሴትዮዋ ከኋላ በኩል ሳያስበው በቧንቧው ልትመታው ችላ። ስልኩ መጮ ሲጀምር ተዋናይቷን ፈትሻ የጴጥሮስን ድምፅ ትገነዘብና ይህም ሰውየው እሷ ሴቷን ለመግደል እንደቀጠረውም እንድታውቅ ያደርጋታል። በዚያን ጊዜ ክሮፍት ነቅቶ ሴትዮዋን ሲያንቃት፣ ነገር ግን በንዴቷን ቧንቧውን ደጋግማ በጭንቅላቱ ላይ መታው። በመጨረሻም መተንፈስ እንዲያቆምም አድርጋ ልክ ከውጭ የፖሊስ ሳይረን ሲጮ መኮንኖቹም ደርሰው ደም የተሸፈነችውን ሴት ያገኙ ሲሆን ዝነኛዋ ተዋናይት መሆኗን ይገነዘባሉ። በዚህ ሁሉ ውስጥ ተጠቂ እንደነበረች የምታውቀው ሎሬታ ለፖሊስም መስክራ ቢያንስ ስልኳን እንድትወስድ እንዲፈቅዱላትም ማሳምናቸው እሷ እየተንቀጠቀጠች ላለችው ተዋናይትም ተጨማሪ ብድርብስ ስትፈልግ ሎረንም ስልኳን ያገኘች ሲሆን ይህም የእርግዝናዋን እውነትነት በኢንተርኔት ላይ በመለጠፍና አባቱ ማን እንደሆነ በማረጋገጥ የበቀል እርምጃን እንድትጀምር ማስችሏት ከዚያም ተመልካቾችና ፓፓራዚዎች ፊት በመቆም በደም የተሸፈነውንና የታሰረውን አካሏን በደስታ እንዲመለከቱትም ፈቅዳም እናያታለን። ከወራት በኋላ ጴጥሮስ አሁንም ታሪኩን በላውረ ወንበር ላይ ለማዞር እየሞከረ ሲሆን፣ ሆኖም መኮንኖቹ ወደ ተጎታች ቤቱ ገብተው ሴትየዋ ላይ ገዳይ ስለላከ ማስረውጥ፣ ይህ በእንዲህ እንዳለ ሎረን ከህፃኗና ከውሻዋ ጋር በጥንቃቄ የሄደች የህይወቷን እጅግ መጥፎ ምሽቶች ታሪክ መቆጣጠር እንደቻለች የሚዘግብ እንደ ጀግና ሴትም የተገለጸችበትን መጽሔት አንስታ ስትጓዝ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ